ዩቲ ኦርቶዶክስ ሆነች። አዲስ መረጃ ይዘን መተናል። ወረት ትጎዶሎ ቢሆን የንእምነት መንሱር ስለ ፎይ ተናገረ። አይተች ከሆነ የሆነ ሰው እዚህ ሶሻል ሚዲያ ላይ እስልምናን ተናገረ ተብሎ ተደበላልቆ ነበር ሚዲያው። ንስሐ የገባ በሙሉ መቁረብ ይችላል። ንስሐ የገባ የትኛውም ሰው መቁረብ ይችላል። ንስሐ ገብቶ ከኃጢአት ነጽቶ ማንም ሰው መቁረብ ይችላል። ሁሉም ሰው ያሳለፈው ትናንት አለው። ትናንትና ያሳለፍነው የሆነ ህይወት ይኖራል። ባልባሌ ነገር ባልተገባ ነገር ማለት ነው። የኑሮ ውድነት ታዲያ ኑሮ ውድነትን በተመለከተም ስናይ ኑሮ ውድነት ራሳችንን የምንፈጥረ ከአንድ በላይ ማግባት አለብን ብሎ ሲከራከር የነበረው መስሎኝ አስተሳሰብ ያላቸው ሰዎች አሉ። አዲስ ጣም አዲስ ነገር መሞከር አዲስ ነገር ማየት ይህ ባህሪ። የተወደዳችሁ ሰዎቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይህ መረጃ በድጋሚ ለመላው ዓለም እንዲዳረስ ላይክና ሼር ማድረጋችሁ እንዳይዘነጋ። እንደተለመደው ከአንድ ሺ በላይ ላይክ ያስፈልገዋል። ሀሳብ አሴቶቻችን በነጻነት ስትሆን ቪፒኤን እያበራችሁ ብትመለከቱት በብዙ ታግዙናላችሁ። ደበረጃችን ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኝ አጋዕዝተ ዓለም ቅድስት ስላሴ ክብር ምስጋና ይድረሰው። እናቱ እናታችን እመቤታችን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደ የማድረግ ና ክብራቸው ምስጋና ይድረሳት። የተወዳችሁ እንዲህ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። መረጃው ለመላው ዓለም እንዲዳረስ ላይክ አድርጉ። ወደ ቪዲዮቻችን ነው በቀጥታ የምናመራው። እስቲ በቅድሚያ እንድናደምጠው የምወደው ነገር አለ። ሁሉም ሰው ያለፈ ትናንት አለው። ዲያቆን ዘላለም ታዬ ትላንትና ያሳለፍነው የሆነ ህይወት ይኖረ ባልባሌ ነገር ባልተገባ ነገር ማለት ነው። እና እንደነዚህ አይነቱን መሰል የሆኑ ህይወቶች አልፈን ደግሞ እግዚአብሔር ታሪካችንን ለውጦ የተስተካከለ ነገር ላይ አስቀምጦን ይሆነ እና አንዳንድ ሰው ልብ ብላችሁ አይታችሁ ታውቃላችሁ። ስለ ትናንትናው ታሪኩ ሲያስታውስ በመቆጨት ሳይሆን ደጉ ጊዜ እያለን የሚወሩ ልብ ብላችሁ፣ ያኔ በደጉ ጊዜ ጠጥተን በሰከርንበት ሰው መተን በጣልንበት እንዲህ ጉልበት በኖረን አሁንማ ያው ሽባ ሆንን፣ ይላል እየሰማችሁ ነው። ግን አሁን ይህ እንደ እናትነትና መሰል ሰው ኃጢአቱን እያስታወሰው ያለው ከእግዚአብሔር የራቀበትን ወቅትና ዘመን እያስታወሰ የጨነቀው ሳይሆን አሁን ከእግዚአብሔር ጋር እየኖረው ያለው ኑሮ ትላንትና የነበረውን የኃጢአት ህይወት ሳያስኖረው የቀረ ሰንሰለት እየመሰለው ነው። ለምን ሰው ቅድስናን የሚጠላው ይመስላችኋል? ለምን ሁላችንም እዚህ ውስጥ አብዛኞቻችንን በሚባል ደረጃ እግዚአብሔርን መከተል ለምን እንደማንፈልግ ታውቃላችሁ? እኛ እግዚአብሔርን በምንፈልገው መንገድ የማይገኝ ስለሆነ ነው፣ ቅድስናን የማንፈልገው እኛ የምንፈልጋቸውን ብዙ ኃጢአቶች ቅድስናን መጀመርና መኖር ስንፈልግ ማቆም ስለምንጀምር ነው። ለዛ ነው ከአባቶች ሊቃውንት መካከል አንዱ ምን አለ፤ አቤቱ ጌታ ሆይ የኃጢአት ስርና ጣም ከውስጤ ነቅሎ ስላልጣለ ነው እስካሁን ድረስ እየተቀደስኩኝ የምወድቀዋል። አብዛኞቻችን የኃጢአት ጣም ነቅላ ስላልወጣችልን ምንም ለመቀደስ ብንሞክር ደሞ መልሰን ወደኋላ እንንሸራተታለን እንሸራትታለን። እግዚአብሔር እውነት የሁላችንም በልቡናችን ተተክሎ ያበበውን የኃጢአት ስር ይንቀልልን። በተለይ ወደ ትናንታችን ለምንመለስ ለእኛ ነው ይሄ መልእክት በስፋት የተላለፈው ከኃጢአት መራቅ ለከበደን ወደ እግዚአብሔር መንግስት መቅረብ ላቃተን ለእኛ ነው ይሄ ነገር የተላለፈው። ቢሆንም ንስሐ ከገባን ሁሉ ነገር ይሰሰሬልናል ለከበረው ቅዱስ ሚስጢርም እንድንበቃ እንሆናለን ማለት ነው። እሱን ደግሞ ሊቀ ሊቃውንት ስሙር እንዲህ ሲሉ ማንኛውም ሰው ንስሐ ከገባ ቅዱስ ቁርባንን መቀበል ይችላል በማለት የገለጡትን ተከታትለን እንመለስ። ንስሐ የገባ የትኛውም ሰው መቁረብ ይችላል ንስሐ ገብቶ ከኃጢአት ነጽቶ ማንም ሰው መቁረብ ይችላል ክርስቲያን በሃይማኖት እስከ ኖረ ድረስ ከዚያ ውጪ መቁረብ ሚስት ማግባት ባለማግባት እንደዚህ አይነት ነገር የለውም እኮ ሰዎች እስኪያገቡ ድረስ በጋ ብቻ ኖራለሁ ብለው በእርግጥ ይሄ ህግ አሁን እየሰራ አይመስለኝም የነፍስ አባት ይጠይቃል የምትቆርቢው ወደ ወደፊት እቅድሽን ተናግረሽ ነው በቤተ ክርስቲያን ስርዓት ወንድም እንደዛው ምን ለመሆን መርጠሃል የህይወት አቅጣጫ ሁለት ነው ታውቃላችሁ አሁን እኛ እንደምንኖረው አደለም የህይወት አቅጣጫ ሁለት ነው፣ ሶስተኛ መልክ የለውም። ወይ ምንኩስና ነው፣ ወይ ጋብቻ ነው። መሀል ላይ ያለ ህይወት የለም። ያው አብዛኞቻችን ዝም ብለን እኖራለን። እንደ ስርዓቱ ነው የምነግራቸው? ወይ ማግባት ወይ ደግሞ ምንኩስና፣ ሶስተኛ አማራጭ የሚባል ህይወት በቤተክርስቲያን የለም። ስለዚህ ካህናት ምን ብለው ይጠይቃሉ፣ የነፍስ አባቶች። ስርዓቱን ነው እየነገርኳችሁ ያለው፣ ይሁን አይሆን እሱ ሌላ ነገር ነው። ግን እንደ ስርዓት ቢያንስ እንድናውቀው ምንድነው ቅድ በመንኩስና ወይስ በጋብቻ ኖራለሁ ብለህ ነው የምትቆርበው? ተብሎ ይጠይቃል። ሴቷም እንደዚህ ትጠይቃለች፣ አቋሟን ትናገራለች። መነኩስ አለሁ ብሎ መቁረብ እና ከዛ አይ ሀሳብ ቀየርኩ ማለት ትንሽ ቀኖናውን ከበድ ያደርገዋል። ምክንያቱም ቃል ክቡር ነው በቤተ ክርስቲያን። በግድ መንኩስ አይባልም፣ ግን ቃል ክቡር ነውእና ቀኖና ያስፈልገዋል። ሰዎች ብዙ ጊዜ ቢመነኩስም እንኳን እኔ በጋ ብቻ ነው መኖር የምፈልገው ይሉና አራቱ ባህርያት የተስማሙላቸው የሆነ እንደሆነ ፍቶት እንስሳዊ የጠፋላቸው እንደሆነ መመንኮስ ይችላሉ። አገባለሁ ብለው እየቆረቡ እቅዴ ማግባት ነው ጋብቻ ነው ብለው እየቆረቡ ጊዜው ሲደርስ በጋብቻ ዱሳን መላእክትን የምመስልበት ህይወት አለ ሌላ ብለው በጋብቻ አይደለ በመንኩስና መኖር እንመርጣለን ካሉ ይችላል። ይሄንን አሳውቀው ንስሐ ገብተው ማንም ሰው መቁረብ ይችላል። ብዙዎቻችን ግን እንደማስበው ወይም ደግሞ እንደምሰማው አንዳንዴ ነገ ኃጢያት ብሰራስ ሚል ፍርሃት ያለብን ብዙዎችን አይደል እና ለመሆን ቆርበን አናቀ አቁራቢውም ሊሳሳት ይችላል ቆራቢውም ሊሳሳት ይችላል። መላእክ ለመሆን ቆርበን አናውቅም። ወድቆ ለመነሳት ነው የምንቆርበው? የበላነው ስጋ የጠጣነው ደም እንዲጠብቀን ነው የምንቆርበው? ቆርበው፣ መጽሐፈ ምሳሌ ምራፍ 27 24 ላይ እንደተጻፈው ጻድቅ ስንት ጊዜ ይወድቃል፣ የምታውቁት ጥቅስ ነው፣ ይነሳል። እንደዚህ ነው፣ ወድቆ የመነሳት ሃይማኖት ነው። ዝም ለወድቅ ያለው አልነሳም ብሎ ተስፋ መቁረጥ የሚባል ነገር የለም። ሰይጣን ግን ክፉ ነው። እኔ በጣም የሚገርመኝ የሰይጣን ክፋቱ ምን ያህል ምን ያህል የሰለጠነ እንደሆነ የምታውቁት ወይ? እኔ እኮ ለስጋው ለደሙ አልበቃውም እንድን ትሕትና የመሰለ አደገኛ ነገር ወደ ልባችን ያመጣል። እኔ እኮ እንደው ለስጋውና ለደሙ አልበቃውም። ይሄ ትሕትና እኮ ጥሩ ነው፣ አክብሮቱ ጥሩ ነው። ግን እንዲህ እያለ እስከ መቼ ነው? ጥያቄ እንግዲህ። የሰይጣን ክፋቱ ምን እንደሆነ ነው በስፋት ያሳዩን። ወደ ቀጣይ እስኪ እናምራ። በቀጣይ የምንመለከተው ስለ እፎይ መንሱር የተናገረውን ነገር ሲናንሳ የእፎይ ጉዳይ እንግዲህ በቅርብ መስራታችን ይታወሳል። በሁለተኛ የአሮስ ሁለት ላይ ሙሉ በሙሉ እፎይ ሊመጣ እንደሆነ የሚያሳዩ ምልክቶችን አቅርቤላችኋለሁ። በድጋሚ ሊንኩ በዲስክሪፕሽን ላይ አለ። እሱን ተከትላችሁ አንድ ርዕሰ ጉዳይ እያነሳን ሰፋፊ ትንታሪዎችን እየሰጠን እንገኛለን። እዛ ላይ ተከታተሉ። መንሱር ስለ እፎይ በቲክቶክ ላይቭ ላይ ምን አለ? ሃይማኖት አንድ ሰው ሃይማኖትን አይወክልም። እና ይህኛው አሁን ያነሳኸው ነገር ትክክል ነህ። አስተያየትህን እቀበላለሁ። እኔ ባለፈው አሁን ሰምተሽ አይተሽ ከሆነ የሆነ ሰው እዚህ ሶሻል ሚዲያ ላይ እስልምናን ተናገረ ተብሎ ተደበላልቆ ነበር ሚዲያው። አንድ ነገር ማወቅ ያለብሽ ዲነል ኢስላም በቢሊየን የሚቆጠር ሰው ፎሎ የሚያደርገው በቢሊየን የሚቆጠር ሰው ረሱልን እንደ ደሙ የሚወድ ሰው አንድ ተራ ተራ ምንም እዚህ ግባ ማቴው ምሳውን በልቶ ቁርሱን በልቶ ምሳውን የማይደግም ሰው ይሄን እስልምና ስለሰደበ እሱ ላይ ስትወርጂ ምን ይሆናል መሰለሽ? ሌላው ዱርዬ ይነሳና መሳደብ ይጀምራል። እኔ አሁን ሐቢባ ቢያንስ ረመዳን ውስጥ ሂጃብ አርጋ አይቻታለው። አመ ሙስሊም ብላለች። እስላም ነኝ ስትል በራሷ ፕራውድ ሁና እየኖረች ነው እነሱ የመስጠት መብት ያላቸው ይመስል እስላም ነኝ የማለት መብት የሚከለክለኝን ሰው ያለው ማንም ራይት ደብቄ አትናገሪ ነው የሚሉኝ ማንም ራይት የለውም ይሄን የማድረግ አንደኛ ነገር ለምሳሌ ኦሮሞ አማራ ትግሬ ብሔርን ራስሽ ፈልገሽ አይደለም ከፈጣሪ የመጣ ነገር ነው ሰው ፈልጎ አማራ አይሆንም ሰው ፈልጎ ኦሮሞ አይሆንም። ዲን ል እስላም ደግሞ የተወለድሽበት ነገር ነው። ሰንበዲ መጥቶ አንቺ እስላም ውስጥ ወጥተሻል እንደዚህ ምናምን፣ ይሄ አክራሪነት ነው የሚሆነው ብዬ ነው የማስበው። በእርግጠኝነት ዲኑ ውስጥሽ ካለ አንድ ቀን ወደ አላህ አላህ የሚያዝሽን ነገር ሁሉ የምታደርግበት ሰዓት ሊፈጠር ይችላል። ግን ከእስልምና ውጪ አንቺ ሙስሊም አደለሽ መባል፣ ይሄ ቶታል ድሮንግ ብዬ ነው የማስበው። ወደ ዋናው ፖይንቴ ስመለስ ግን እኔም ነገ አንድ ነገር ቢሆን መታ ሩጣ ወደ አንቺ እንዳትነግሪሽ ስለምፈራ ነው። እንግዲህ ያው እንደ ተከታተል ነው ነው የእፎይን ጉዳይ ነው ነካለማድረግ የሞከረ ወደ ራሳቸው ጉዳይ ነው የሄዱት። በአጠቃላይ ግን ምንድን ነው በእያንዳንዱ ርዕሰ ጉዳዮቻቸው ላይ ርዕሰ ጉዳዮቻቸው ላይ ሳይነኩት ወይም የሆነ ሀሳብ ሳያነሱ አያልፉም እና ዛሬም ይሄ ነገር እንደቀጠለ ነው። አጋጣሚ ሆኖ በማህበራዊ ሚዲያ ላይ ሲዘዋወር የነበረ አንድ ቪዲዮ አየሁኝ ይመስለኛል፣ የበዓል ፕሮግራም ላይ ነው። እና ሶስት የእስልምና እህቶች አሉ፣ ሁለት ደግሞ ወንድሞች አሉእና ና አንዷ አንድ ወንድ አንድ ብቻ ነው ማግባት ያለበት ብላ ትቆማለች። አንደኛው ደግሞ እን ለምን አንድ ብቻ እሱ ደስታ የሚፈጥርለት አዲስ አካል አዲስ ስሜት አዲስ ነገር የሚያመጣለት ከሆነ ሌላም ማግባት እኮ ይችላል፣ እስልምናችን ይፈቅዳል ብሎ ደግሞ ይከራከራሉ እና የሁለቱ ክርክር በጣም ቀልቤን ስቦ ሳራቅ አንድ አራት አምስት ደቂቃ ስመለከታቸው ነበር። የተወሰኑ ነገር ላሳያችሁ። በእስልምና በምን አይነት ልክ አንድ ሰው ማግባት እንዳለበት ደግሞ የሚቀበለውም እንዳለ ደግሞ የማይቀበል ደግሞ እንዳለ በራሳቸው በበዓላቸው ላይ ክርክር የነበሩን ላሳያችሁ። ግዴታ አይደለም ብያለሁ። ግዴታ ያለ ነገር ላይ ብዙ ባንቆይ ብዬ ነው ያን ነው የመጀመሪያ በጣም ተስማሚ ነጥብ እንትን ሆንክላቸው። በጣም በቃ እያገድክኝ ነው፣ ሆኖ ነው ጉዳዮች ላይ እንዳንደርስ እያገድክ ይመስላልና መናገር ግዴታ አይደለም ብለሻል። መናገር ይላል። ተውብኝ ተማ፣ እድል ስጡ አሁን እድል ስጡ። እዚህ ላይ እናንተ ናችሁ ከወድ ላይ የከለከላችሁት። እድል ስጡ። ለዚችኛዋ እድል ሳትሰጥ እዛችኛዋ ጋር አትሂድ፣ ቢካውዝ አዲስ ነገር አይኖርም። እኔ ጨርሶ አልቀበልም ዳኛ

መጉደል ምናምን ኢሹም አይደለም፣ በቃ ተሟልቷል። ደሞ ሌላ መሙላት ደሞ ሌላ አዲስ ህይወት፣ አዲስ ቀለም፣ አዲስ ጣዕም። ይሄም እኮ ሰዎች ጋር ያለ ማንነት ይመስላል። ሰዎች ጋር ባትለው አሁን እኛ ጋር ያ ስሜት አይኖርም። ሴት ልጅ ልክ ስታገባ ምታዩ ባሏ እንደዛ በለው እንደዛ በልና ያዘውና፣ ኤኒዌይ እንደየ ሰው ይወስደዋል ምናልባት ጎድሎኛል የሚለው ሰውዬ እዚች ጋር መሙላት የሚችለውን ነገር እዛ ጋር ሲፈልግ ታያለህ ብዙ ጊዜ። ለዛ ነው እንደ እሹ ያነሳሁትና ግዴታ ማለት ጉድለትማ ካለ ዋ መጀመሪያም እኮ እዛ የሚያከርመው ነገር የለም። በብዙ ምክንያት ይከርማል የሚመቹ ነገሮች ሲመጡ ነገሮች ይቀየራል። ከእዚህም ከእዚያም ጋር የብዙዎቹ ሰዎች ሳይኮሎጂ እያለች ነው ሴቶቹን አሁን ሌላ ሲያገባ ከእሷ ምን ጎድሎ

እንትን ፕሪች የሚደረግበት ዳዕዋ የሚደረግበት ሜተድ ራሱ ትክክል አይደለም ስትነሳ ማለት ነው። ለሴቶች ይጠቅማል፣ ወንዶች አሉ፣ ጀግኖች አላላችሁ እንደ መስና ብሎ እኮ ነው የሚጀምረው ብሎ ዳዕዋ እያደረገልህ በጣም ከባድ ነው ማለት ተቺንግ የሚሆኑ እንትኖች አሉ ማለት። ማነሳሳቱ ነው ልክ ያልሆነው፣ በትክክል አይደለም ማነሳሳቱ አይደለም። አንተ ምን አለ መሰለ፣ አንዳንዴ ለአንድ የማይመጥን ሰው አለ። ለአንድ የማይመጥን ሰው ጋር ሁለት እንዴት ትደራደራል? እሱ እኮ አስለን አይመጥንም አይሄድም። አስለን የሚመጥን ግን ደግሞ ይሄንን የአፈጻጸም ችግር ያለው ነው እዚ ጋይመስለያለሁንሄኔና ያዋን ገታለሁ። እንግዲህ ብዙ ማሰማቱ ያህል ያለ አስፈላጊ ነው ብዬ ስለማላምን ነው። እና አንደኛው ምንድን ነው ዋና ሀሳቡ አንድ ማግባት ብቻ በቂ አደለም ነው የሚለው ሁለት ሶስት ብናገባ አዲስ ጣዕም፣ አዲስ መልክ፣ አዲስ ስሜት እያለን የሚተነትሮ ማለት ነው እና የስለም እንዳለ ያለ አስተምህሮ ነው። አንደኛው አርማ ምን ትላለች? እንዴት እንደዚህ ትላለ? አዲስ ጣም አዲስ ስሜት የሚል ነገር እንኳን ትክክለኛ ሀሳብ አይደለም የሚል ነው እና ኮመንቶች ላይ ገብቼ ሳይ ነበረ የአዲስ ጣም አዲስ ስሜት የሚለው ለወንዶች ብቻ ነው ወይ ሴቶች ጋር ሲያ ስሜት የለም ወይ የሚል ኮመንት ላይ ተቀምጧል። በአጠቃላይ ሀሳቡ ግን ወደ ወንዱ ያደላ ወንዱ የፈለገው ነገር ማድረግ እንደሚችል እንደውም መንሱር ምንድን ነው ያለው እንዴት ነው በዚህ ረመዳ ልታገባደ አለ እንግዲህ ፈጣሪ ካለ ላገባ ነው አለና፣ ግን የማገባው ሁለተኛ እንዳገባ የምትፈቅድልኝ ሴት ካለች ነው አለ። እስከ ስንት ነው ማግባት የምትፈልገው ሲለው፣ አራት ነው ከዛ በላይማ ሸሪያው አይፈቅድም አለ። እና እንግዲህ ምን እንደሚባል አላቅም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ግን አንድ ሰው አንድ ነው ማግባት የሚችለው። ምናልባት ሚስቱ በሞት ብትለይ ሁለት ሁለት ከዛ በኋላ ማግባት ይችላል። አሁንም ብትሞትበት እስከ ሶስት ማግባት ይችላል። ከዛ በኋላ በምንኩስና ህይወት ነው የሚኖረው። እሱን ከሞተች ነው አልበለዚያ ግን በዝሙት መፍታት እንደሚቻል በህግ ተቀምጠዋል። በዝሙት ካገኘ ወይ ካገኘችው ያኔ መፍታት እንደሚቻል ሌላ ማግባት እንደሚቻል ይታወቃል። ከዛ ውጭ ግን ሚስቱ እያለች በዝሙትም ሳይፈታት በሞትም ሳይለያት ሌላ ማግባት በእግዚአብሔር ዘንድ ተጠያቂ ነው የሚያደርገው። በእስልምና ቤተ እምነት ግን አራት ይቻላል። እሱ ብቻ አይደለም ደናግላንድ ሴቶች በገነት ተዘጋጅቶላቸዋል የሚል ደግሞ ሌላ የሆነ አስተምሮቶች አሉ። በአጠቃላይ እሱ ላይ አልገባም እፎይ ብዙን ጉዳይ ስለነካካው ማለት ነው የሰሞኑ መነጋገሪያ እንምጣ እስቲ ሃዩቲን እናውቃታለን በሚሊዮን የሚቆጠር ተከታዮች አሏት በቲክቶክ ማለት ነው እንግዲህ ከሰሞኑ የሚገርማችሁ መነጋገሪያ የሆነ ጉዳይ ባለፈው በአንድ ወቅት እፎይ አንድ ጥያቄ አቅርቦላት ነበረ በአንቺ ቤት የፈለጉትን መምህራን እስከ ስምንት የሚጠጉ ኡስታዞችን አምጪ። እኔ አንድ ብቻዬን ዘጠኝ ነው ገስት የሚችለው ስምንቶቹን ጥሪያቸው እኔ አንድ ሆኜ እንከራከር። እነሱም በእነሱ የሚያምኑ ከሆነ እኔም በእኔ የማምን ከሆነ መረጃና ማስረጃ ይዘን እንከራከር። በአንቺ ቤት እኔ ብቻዬን ዘጠኝ ስምንት አሉ የምትያቸውን ኡስታዞች አቅርቢ። ስለ አንቺ ነፍስ እኔ እጨነቃለሁ ብሎ እፎይ በአንድ ወቅት የዩቲን ጉዳይ መስራቱ ይታወሳል። እንግዲህ ማህበራዊ ሚዲያ ላይ ያለው ችግር ምንድን ነው? ሁሉም እዚህም እዛም ሊበራል የሚሆኑ ሰዎች አሉ እና የቴዲ አፍሮን አንቺ ባይማኖትሽ የሚለውን ዘፈን እሱን ቪዲዮ ለመስራት ክሊፑን ለመስራት ሀረር ድረስ ሄደው ነበር። እና ሀረር ሲሄዱ ወንድየው ኦርቶዶክስ ነው፣ እሷ እስልምና አማኝ ናት። እሷ የክርስትናውን ነጠላ ቀሚስ ለብሳ ቤተ ክርስቲያን ትሳለማለች፣ እሱ ደግሞ መስቀሉን ወደ ውስጥ ደብቅ አድርጎ የእስልምናውን ለብሶ ተውኗል። ሁለቱም ሃይማኖታቸው አይደለም። ሁለቱም ከሃይማኖታቸው ውጪ ፐርፎርም አድርገው ታይተዋል። ይበልጥ የመነጋገሪያ ርዕስ የሆነ የዩቲ ጉዳይ ነው። እሱን እንደውም በአጠቃላይ ሌሎች ምን ያሉ የሚለውን በስልምና ምን ያሉ የሚለውን ለአንድ ሰዓት ላይ የምለቀዋለ በያሮስ ሁለት ላይ ለብቻው ማለት ነው። በተለይ ሊበራል ክርስቲያን ከሚባለው ሀሳብ ጋር እሱን አሳያቸዋለሁ። ግን እስቲ ዩቲ ኦርቶዶክስ ሆናለች የተባለው ፍጹም ውሸት ነው። እሷ ፍቅራችንን ለማሳየት ያኛውን ነገር ለመግለጥ መጣው እንጂ ሃይማኖትን ይቀይር አይደለም ብላለች። የተወሰነውን ቪዲዮ ላሳያችሁና ትንታኔውን በቀጣዩ ቻናል በደንብ ሰረዋለሁ ጸሎቴ ቢሆን ለወረት ጎዶሎ ቢሆን የኔ እምነት ባረከኝኔ። እስቲ ይሄንን ጉድ ተመልከቱት። እስቲ ይህን አያምርም? ሴት ልጅ የፈለገውን ልብስ ብትለብሽ፣ ዘናጭም ሆነ ዓለም ላይ ውድ ያለውን ልብስ ብትለብሽ፣ ነጠላ እንደምትለብሽው የሚያምርብሽ የለም። አቤት ነጠላ የምትለብሱ ሴቶች እንዴት እንደሚያምርባችሁ በመድኃኔዓለም በስፋት እንግዲህ ትንታኔውን እንዳልኳቸው በቀጣይ ሀሳብ እሰጥበታለሁ ዲያቆን ሄኖክ ኃይሌ ደስ የሚያሰኘውን ትንታኔ ንባቡን እንዲህ ያለ ያቀርብልናል ሰላሳ ዓመት ከጌታ ጋር እመቤታችን ጌታን ፀንሳ ከወለደችው በኋላ እስከ ሰላሳ ዓመቱ ድረስ እንደ ልጅነቱ እያገለገላት እንደ አምላክነቱ እያገለገለችው አብራው በአንድ ቤት ውስጥ ኖራለች ሌላውን እንተውና ይሄ ነገር ብቻ ለማሰብ ያስጨንቃል ከእግዚአብሔር ጋር አብሮ አንድ ቤት ውስጥ መኖር እንዴት ያለ ነገር ነው? ልብ በሉ! ድንግል ማርያም ጠዋት ከእንቅልፏ ስትነቃ እንዴት ያደርግ የምትለው ፈጣሪዋን ነበር። ማታ ስትተኛ ደህና እደሪ የሚላት አምላኳ ነበር። የማይተኛው ትጉህረኛ በተኛች ጊዜ ሕፃን ሆኖ ካጠገቧ ያደረ ከመቤታችን በቀር ማን አለ? ኪሩቤልና ሱራፌል ቅዱስ ቅዱስ የሚሉትን አምላክ እንደ እናት ሹሩሩ ብላ ያስተኛቸው እርሷ ነበረች። ምድርን በአበባ ልብስ የሚያስጌጠውን ጌታ በተኛበት ያለበሰችውም እርሷ ነበረች። ዓለምን በእጆቹ የያዘውን ጌታ ክንዶቿን ያንተራሰችው እርሷ ነበረች። እነዚያ ያለ ሌሊቶች ድንግል ማርያም እንዴት አሳልፍ አይሆን? በህልምም በውንም ከፈጣሪ ጋር መኖር እንዴት ያለ ጸጋ ነው! ጸሎት ማለት ከእግዚአብሔር ጋር መነጋገር ነው። እመቤታችን ከልጇ ጋር ለሰላሳ ዓመታት አብራ በአንድ ቤት ስትኖር የነበራቸው ንግግር ሁሉ ከእግዚአብሔር ጋር መነጋገር ነውና ጸሎትም ጭምር ነበር የጠዋትና ማታ ጸሎትሽ ከልጅሽ ጋር ማውራት ይሆነልሽ። ልጅሽ የሚሰጥሽ መልስ የፈጣሪ መልስ የሆነልሽ እመቤቴ ሆይ ስለ አንቺ ክብር ማሰብ ምንኛ ያስጨንቃል። እስቲ ረጋ ብላችሁ አስቡ። እመቤታችንና ጌታችን በእነዚያ ሁሉ ዓመታት ምን ሊነጋገሩ ይችሉ ይሆን? ከእርሷ በቀር ማን ይነግረናል? ድንግል ሆይ አንቺ ካልነገርሽን ማን ይነግረናል? ለማዕድ ስትቀመጡ ምን ብሎ ጸልዮ ይሆን? እንደ ሐዋርያቱ ቆርሶ ሰጥቶሽ ይሆን? ውሃ እንዲጠጣ ሞልተች ስትሰጪው ውቅያኖስን እንዴት በውሃ እንደሞላ ነግሮች ይሆን? በእርግጥ በእነዚህ ዓመታት ክርስቶስ ለእናቱ ምን ምን ሲነግራት ኖሮ ይሆን? ስለ የትኛው ምስጢር ሲገልጥላት ነበር? ገና የ12 ዓመት ልጅ ሳለ በኢየሩሳሌም ቤተ መቅደስ ያነጋገሩት የአይሁድ መምህራን በማስተዋሉና በመልሱ ሲገረሙ ነበር። እመቤታችን ከሕፃንነቱ ጀምሮ እስከ ሰላሳ ዓመቱ ድረስ አብራው ስትኖር በስንት ነገር ስትደነቅ ኖሮ ይሆን? እንደ መንፈሳዊት እናትስ ድንግል ማርያም ለልጇ የትኛውን የመጽሐፍ ቅዱስ ታሪክ እየነገረች አሳድገው ይሆን? ሙሴ ስላያት ዕፀ ጳጦስ ታሪክ አልነገረችው ይሆን? ታሪኩን ሰምቶ ያቺ ዕፅ አንቺ ነሽ እሳቱ ደግሞ እኔ ነኝ ብሏት ይሆን? ውሃ ስለፈለቀበትና እስራኤል ስለጠጡበት አለትስ ነግራው ይሆን? እርሱስ የአለት እኮ እኔ ነበርኩ ብሏት ይሆን? ብሉይን ስታነብ ሐዲስን እየተረጎመ እንደ ኤማሁስ መንገደኞች ልቧን አቃጥሎት ይሆን? ጠቢበ ጠቢባን፣ ሊቀ ሊቃውንት ኢየሱስ ክርስቶስ በቤትሽ ጉባኤ የዘረጋብሽና ያስተማረች ድንግል ሆይ አንቺ እንደሆን በልብሽ ከመጠበቅ ውጭ ብዙ አትናገሪም። ሆኖም ልጅሽ ምን ምስጢር ነግሮሽ ይሆን? ኤልሳቤጥ እንኳን ዮሐንስን ፀንሳ ስለ ጽንሱ የምትለው ብዙ ነገር ነበራት። ፈጣሪ በአንቺ ዘንድ ያደረ ድንግል ሆይ አንቺስ ምን ትነግሪን ይሆን? የመለኮት እሳት በሆድሽ ባደረ ጊዜ ልብሱ እሳት ነው፣ ቀሚሱ እሳት ነው እንደምን አላቃጠለሽም እያል ከአባ ሕርያቆስ ጋር እንጠይቅሻለን። እንዳንቺ ፈጣሪውን የሚያውቅ ፍጡር የለምና የዓለም የመጽሐፍ ቅዱስ ሊቃውንት የነገረ መለኮት ምሁራን የወንጌሉ ተንታኞች ሁሉ ከአንቺ እግር ወድቀው እንዳዲስ ስለ ክርስቶስ ሊማሩ ይገባቸዋል። ልህቅተ ሊቃውንት እመቤታችን ሆይ ሊቃውንት ሁሉ የአንቺ ተማሪዎች ናቸው። ባለቅኔዎች ሁሉ በአንቺ ፊት ገና ፊደል አልቆጠሩ። ሰውና መላእክት አንድ ላይ ተሰልፈው ብርቱ የሚሆን በአንቺ ያደረገውን ታላቅ ነገር ሊሰሙ ይጠባበቃሉ። ወዳጄ ጥቅስ ፍለጋ ትተህ እግዚአብሔርን በቅፏ ከያዘችው ቃሉን በሹክሹክታ በጆሮዋ ከሰማችው ድንግል እግር ስር እንደኔ ብትደፋ ይሻላል። የእግዚአብሔርን እጆች ይዛ የመጀመሪያዎቹን የህፃንነቱን እርምጃዎች እንዲራመድ የመራችውን ድንግል መቆም ያቃተን ደካሞችን እንድትመራን አብረን ደጅ ብንጠናት ይሻላል። እነ ጴጥሮስ በቅዱሱ ተራራ በታቦር ከጌታ ጋር ነበሩ። ፊቱ ሲያበራይተው በዚህ ካልኖርን ብለው ተመኝተው ኤልያስና ሙሴን አግኝተው ነበር። ሰላሳ ዓመት ከጌታ ጋር የኖርሽው እመቤታችን ሆይ የልጅሽ ልብሱ ስንት ቀን አብርቶ ይሆን? ከነቢያትስ እነማንን አምጥቶ አሳይቶሽ ይሆን? እንደ ጴጥሮስ ሶስት ዳስ እንስራ የማትይዋ የእግዚአብሔር ማደሪያ ድንኳን ሆይ ቤትሽ ደብረ ታቦር ሆኖልሻልና ልጅሽ ምን አሳይቶሽ ይሆን? ከእግዚአብሔር አብ ልጄ ይህ ነው እርሱን ስሚው የሚል ድምፅ መስማት ማያስፈልግሽ ለእኔም ልጄ ነው ማለት የምትችዋ እናት ሆይ እንደ እግዚአብሔር አብ የሚላችሁን ሁሉ አድርጉ ለማለት ስልጣን የተሰጠሽ ወይ ሰላሳ ዓመት ከጌታ ጋር መኖርሽን ባሰብኩ ጊዜ ጠባቧ ህሊናዬ ኃጢአት ያደቀቃት ሰውነቴ እጅግ ተጨነቀች። ዮሐንስ በፍጥሞ ደሴት ብዙ ረአይ አይቶ በጌታ ቀን በመንፈስ ነበርኩ ብሎ ጻፈ። ሰላሳ ዓመታት የጌታ ቀን የሆነላት በመንፈስ የነበረች ድንግልስ ስንት ረአይ አይታ ይሆን? መላ ሰውነታችን ሁሉ አፍ ቢሆን የእርሷን ክብርና ምስጋና ተናግረን መፈጸም አንችልም። ሰኔ 21 2012፣ አዲስ አበባ ኢትዮጵያ። የዲያቆን ሄኖክ ሀይሌ መጣጥፎች እጅግ ደስ የሚያሰኙ ናቸው። ያው አሁን ደግሞ በዩትዩብ በቲክቶክ፣ በቀጥታ መጥተዋል። ስለዚህ በብዙ ናትረፍ። የመጨረሻውን ቪዲዮ የኑሮ ውድነትን በተመለከተ አባታችን እንዲህ ይላሉ። ታዲያ ኑሮ ውድነትን በተመለከተም ስናይ ኑሮ ውድነት ራሳችንን የምንፈጥረው እንግራችሁ ራሳችንን የምንፈጥረው ለማይገባ ሁሉ ወጪ ስለምናዋጣ ለምን አይገባ ሁሉ ማለት ወይ ስለምናወጣ። አሁን እኮ ለልጅ ልደት ምን ያህል እንደው ያወጣሉ እዚህ ከተማ እ ብዙ ያወጣሉ? አሁን የልጅ ልደት ማክበር ማን አመጣው እያቸው ልጅህ ልደቴ ካልተከበረ ብሎ እስኪያለቅት ድረስ የደረሰው አንተ አስለምደህ ነው እንጂ አሁን የልጅ ልደት ማለት ገና ልትድረው አይደል? በሰርጉ ቀን ነው የምታወጣው የነበረው ወጪ። አሁን ግን ሁሌ ትድራለህ በየአመቱ በየአመቱ ሰርግ ታዲያ እንዴት ኑሮ ውድነት አይመጣም ሰው እኮ ራሱ እኮ ኑሮ ውድነትን የሚያመጣው አንዳንድ ጊዜ የአህያ ማሰሪያ ይመስል ራሳችን እንዲሁ አሳጥሮ የሚያስር ማሰሪያ እናስራለን አህያን ረዘም አድርገው ነው የሚያስሩ ለምን ረዘም ብላ ሄዳ ሳር እንድትበላ በኋላ ትበጥሳለች ወይም ደግሞ እንደዚህ ትዞራለች ስትዞር እያጠራ ይሄዳል ከዛ የምትበላ ሁሉ እየራቀ ኑሮ ውድነት ይሆንባታል ማለት ነው ሳሩ እየራቀ ይሄዳል። ራሷ ናት እኮ ገመዱን የጠመጠመች። አንጥፋቱ ያሳሪዎቹ ነው ወይስ ያህያይቱ ነው? በጣም ጥሩ እንግዲያስ ገመድ ነው ኑሮ ውድነትም በጣም ረዘም ተደርጎ ነበር በሀገራችን የታሰር ነው። ስንጠመጥም ለኑሮ ውድነት ለመዝናኛ፣ ለመናፈሻ፣ ለተራ ነገር ለምኑ ለምኑ ስናወጣ ኑሮ ውድነት የሚባልኛ ላይ ተጫነ ማለት ነው። ሰው ሊያወጣ የሚገባው ግዴታው ምን ነበር? ይህን ለይቶ አያወቅም። ለማያማስፈልገው ሁሉ ያወጣል። ከዚያ በኋላ ለሚፈለገው ነገር ያጣል። ይሄ ኑሮ ውድነት ይባላል። ራሱ ነው ኑሮ ውድነትን የሚያመጣው ራሱ። በአግባቡ ለመኖር የሚያስፈልገው መሰረታዊ ነገር አለ። መሰረታዊ ላልሆነ ሁሉ ግን ተጨናንቆ እስኪያወጣ ድረስ ይደርሳል። አቅሙንም አይመዝንም። ያን አለመመዘኑ ደግሞ ኑሮ ውድነቱ ከፍ እያለ በራሱ ላይ ይመጣል ማለት ነው ስለዚህ አቅማችን እያወቅን መኖር ያስፈልጋል። ኑሮ ውድነትን በዛ መልክ ነው። ስለዚህ ይህን ኑሮ ውድነት የምንቀንሰው ደግሞ አንደኛ ራሳችን በማስተዋል መኖር ስንጀምር፣ በአቅማችን መኖር ስንጀምር። እንደ ጎረቤትህ ለመኖር ብቻ የምታስብ ከሆነ መጨነቅህ አይቀርም። በስጋዊ ነገር የበላይህን ማየት፣ በመንፈሳዊ ነገር የበታችን ማየት ውርደት ነው። ሰምታችሁኛል? ይህን ቃል አብራችሁ በሉ እሺ። በስጋዊ ነገር የበላይህን በመንፈሳዊ ነገር የበታችህን ማየት መሞት ነው። ምን ማለት ነው? በስጋዊ ነገር የበላይን ማየት ማለት አንድ ሰው ቤት ክራይ ውስጥ ከሆነ የሚኖረው ቤት ያለውን በማየት ሲናደድ ይኖራል። የራሱ ቤት ያለው ተጨማሪ ቤት ያለውን እያየ ሲናደድ ይኖራል። መኪና የሌለው መኪና ያለውን ያያል። መኪና ያለው ሁለተኛ ያለውን ያያል። በዚህ ምክንያት ፍላጎቱ አልቆ ሚልና ሲሰቃይ ይኖራል። አየ ሞት ነው ይሄ የበላይህን ማየት አይደለም ታዲያሳ። በስጋዊ ነገር የበታችህን፣ በመንፈሳዊ ነገር የበላይህን ነው ማየት። ይሄ ሲሆን ነው ትክክለኛ የሚሆነው። በስጋዊ የበታችን ማለት ክራይ ቤት ላይ ከሆነ ያለኸው ለክራይ ቤት መክፈል አጥቅተው ተቸግረው በጣም አስጨናቂ ሁኔታ ላይ ያሉ በረንዳ የሚወድቁትን ሰዎች ማየት ነው። የበታችን ቤት ካለህ ደግሞ በክራይ ቤት ያሉትን ማየት ነው። አየህ የበታችን ነው ማየት የበለህን ካየህማ በቅናት ነቅዘ መሞትህ ነው። ዝም ብሎ ሁሌ እንደእንዲ ሁሌ ማለት ነው። በመንፈሳዊ ነገር ደግሞ የበታች ሳይሆን የበላይን ማየት ምን ማለት ነው? ማለት አንዳንዱ ሰው ራሱ ዝም ብሎ የሆነ ጻድቅ እንደሆነ እንዲሰማው ሲፈልግ እኔ ቤተክርስቲያን እሄዳለሁ እነ ገሌ አይሄዱም ይልና የማይሄዱት ጋር ነው ራሱን የሚያነጻጽረው። እኔ እቆርባለሁ አይቆርቡም ይልና የበታቾቼ ያሉኝ ብሎ ያስባል። እኔ ጾማለሁ የማይጾሙን ነገር ያሉ አይደል ይቻላለሁ ብሎ ይጽናናል ይሄ የበታችን ማየት አይገባም በክርስትና የበታች ያለ ብሎ ማሰብ ባይገባም እንኳ ምንም ቢሆንም እንኳ የበታችን ማየት አይገባም የበላይን ነው ገንዘብ ሰጥተህ እንደሆነ አካል የሰጠ ክርስቲያን መኖሩን እንዳትረሳ የወንጌልን ህግ ለመፈጸም የተወዳችሁ የሰዎቻችን የዛሬ ቪዲዮ መረጃዎቻችን ይህን ይመስላሉ መረጃውን ለመላው ዓለም እንዲዳረስ ላይክ ሼር ሰብስክራይብ ማድረጋችሁ እንዳይዘነጋም ክብር ምስጋና ለአብ፣ ክብር ምስጋና ለወልድ፣ ክብር ምስጋና ለመንፈስ ቅዱስ አንድ አምላክ አሜን።